አቡነ ያሬድን አንፈልግም፣ ፍትህና እውነትን እንፈልጋለን። ዘመኑ እየሰማታት ዘመን ነው። ስለ ህንጻ ቤተ ክርስቲያን እንጂ ስለ ህንጻ ስላሴ የሚጨነቅ የለም። በአሩሲም ሀገረ ስብከት 13 የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታም መገደላቸው ተነገረም። አብራችም ቆዩም። አቤቱ የሆነብን አስብ አቡነ ያሬድን አንፈልግም ፍትህና እውነትን እንፈልጋለን ስንል ድምጻችንን በአንድነት ለሲኖዶስ እናሰማለን ፍትህ ላርሲ ሀገረ ስብከት ሲሉ የተቃውሞ ድምጻቸውን አሰምተዋል። አቡነ ሳውረስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምፅ እኮ አግኝተዋል። ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ለምንድን ነው አቡነ ሳውረስ ሲወደቁ? ምክንያቱም ብቃት የላቸውም ይሄን እናገራለሁ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ፣ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው ይህን ሰውዬ ቤተ ክርስቲያንን ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ ከተንትን ብሎ ብናል የአዲስ አበባ ሀገረ ሰብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ሰብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ፣ ቁልቢ ቤተ ክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ እንዲህ፣ ይህን ቃል ልጠቀም ይቅርታ አድርጊልኝና፣ ይሄ በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ይሄ ልብን ያደማል። ይሄ

ግዴላችሁም ተጽዕኖ ፈጣሪ ዩቲዩበሮች፣ ፌስቡከሮች፣ ኢንስታግራመሮች እንደዚሁም ቲክቶከር ባለማኅተብ የሆናችሁ በጠቅላላ በአርሲ ኦርቶዶክስ ያህል ላይ እየተፈጸመ ያለውን ተግባር አውግዙ፣ ተቃውሙ፣ የምችሉትን ድምፅ አሰሙና የሚመለከታችሁ አካላቶች ጋር ደርሶ ክርስቲያኖችን ማሳደድ ክርስቲያኖችን መግደር ኦርቶዶክሳውያንን በማኅተባቸው ምክንያት ህይወታቸውን መቅጠፍ በሀገራቸው በተወለዱበት ባደጉበት ቄ ላይ በእምነታቸው ምክንያት እየተመረጡ የሚገደሉበትን ነገር እናስቁም። ግዴላችሁም ሁላችንም ድምፅኑ ናቸው። ይህንን ነው ማለት የምፈልገው። መች እንደሆነ የእኔ ተራ ስለማላቀው ዘመኑ እየሰማታ ዘመን ነው ስለ ህንጻ ቤተ ክርስቲያን እንጂ ስለ ህንጻ ስላሴ የሚጨነቅ የለም። ይሄን ህንጻ የናይል ብር አውጥተን ሰርተናል ሪፖርት ለማድረግ ስለምሰራ እንጂ ኦርቶዶክሳዊያን ግድያ፣ የኦርቶዶክሳዊያን ማታረድ ምንም አይመስላቸው። ቅዱስ ነው። አባቶች የት አሉ? ትልልቅ መምህራን ነው የት አላችሁ? የቤተ ክርስቲያን አባቶች የት አላችሁ? ማን ነው የምትመሩት? ህዝቡ ሞቶ ካለቀ በኋላ ነው። ከናንተ ይልቅ እኮ ሌላ እምነት ሌላ እምነት ተከታዮች እኮ ለቤተ ክርስቲያን ድምፅ እየሰጡ ነው። ኦርቶዶክሳዊያን አይገደሉ እያሉ ነው። እናንተ ተሸፍናችሁ ቁጭ ብላችኋል። ብፁዕ አቡነ ያሬድ፣ ብፁዕ አቡነ ያሬድ የአርሲ ኦርቶዶክሳውያን እንዲታረዱ ካደረጉ አባቶች ዋነኛ ናቸው።

በአርሲ እየተፈጠረ ያለው ነገር ምንድነው? የመረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ አማኞቻችን አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል። በተለይ ደግሞ በዛሬ ዕለትም ማለትም ጥቅምት 18 ለ19 አጥቢያ በሆንቆሎ ዋቤ ወረዳ አምስት ሰዎች መገደላቸው ተሰምቷል። በአጠቃላይ ጥቅምት ወር በሆንቆሎ ዋቤ፣ በመርቲና ጉና ወረዳዎች ጨምሮ 25 ሰዎች በላይ ንጹሃን ግድያ መፈጸሙን ባለን የቤተክርስቲያኗ መዋቅር ከሀገረስብከት እስከ ወረዳ ከወረዳ እስከ አጥቢያ ቤተክርስቲያን መረጃዎችን ሰብስበናል፣ ሲልም አመልክቷል። በንጹሃን ወገኖቻችን ሞት የተሰማንን ጥልቅና ልብ የሚሰብር ሐዘን በቅዱስ ቤተክርስቲያናችን ስም እየገለጽን ለሚመለከተው አካል የደረሰን ዝርዝር መረጃ እናቀርባለን ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ። በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። መረጃ ሌሎች እንዲረሱ የማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። መልካም ቀን።